አ አለይኩም፣ ወረህመቱላ በርካቱ እንዴት ናችሁ የቲክቶክ ቤተሰቦቼ? ሰላም ናችሁ አለው። እኔ ደህና ነኝ። ዛሬም በድጋሚ ተመልሼ መጥቻለሁኝ። ዛሬ ደግሞ ወደ ከላላ የምሄድ 141ሺ552 ብር አደሴ ድረስ ትራንስፖርቱ የወሰደ የቤት ዕቃ አውጣጥቼ እንደምታዩት አዘጋጅቻለሁኝ። አብራችሁ ይቆዩ። ከናው ሀገር ማሳውቃችሁ የሆነ በእኛ ላይ ስለአዘሽ እናመሰግናለን። እናንተማ ዘዝ ከፈለጋችሁ እዛ ዙ እናደርሳለን ማለት ነው። ወደ ዕቃ ዝርዝሯ እንሄድ። እዚህ ጋር ብረት መጣድ አላት፣ 1700 ብረት መጣድ። እዚህ የልብስ ጥስት 1600። በትልልቁ ብረት መጣዷም ጠስቷም ማለት ነው። 400 ሊትር ረጥቷላት ዋጋ 3000 ብር ነው። ወይ ጋር የልብስ ባስኬት አላት ዋጋ 650 ብር በትልቁ ነው። ጎላ ብረት ድስቷም 46 ቁጥር እና 36 ቁጥር ብረት ድስት ነው። 46 ቁጥር 14000 ብር ነው። 36 ደግሞ 5500 ነው እና ክዳኑንም እንደዚህ በመያዣ አስበጅቼላታለሁ መያዣ ይሄንን ማስበጃ 2200 ብር ማለት ነው። ያ የሚሆን ደግሞ ጭልፋ መቶን አንድ ነው የፈለገችው። ማንቆርቆሪያ 90 ብር ከሌላ ቦታ ነው ያመጣሁላት። እዚህ ጋር የእጅ ማስታጠቢያ አለቻት ዋጋ 250 ብር እዚህ ጋር የእንጀራ ቁርጥ ቀመጫ 750 ብር። ማንማስያ የእንጨቷለቻት ዋጋ 350 ብር። የቡና መቁያ ወይም ማንከሽከሻ 250 ብር። እዚህ ጋር ጭልፋ አላት የፓስታ መቅለያ 750 ብር መካከለኛዋ፣ እና እዚህ ጋር ማዕደና አላት በትልቁ ነው ማዕደኗ

የሽንኩርት መክተፊያ 950 ብር በትልቁ ዋጋ ጨምሯል። እሺ፣ እዚህ ጋር የፈንጀሻ ሰሃን አለቻት ዋጋ 450 ብር። እግሯ ተነቀኝ ተገደሉን በሆነ። እዚህ ጋር የሽንኩርት ሼልፍ አላት። የሽንኩርት ሼልፍ 1800 ብር በትልቁ ማለት ነው። እዚህ ጋር የቆሎ ሰሃን 6 አላት ዋጋ 300 ብር። የእንጀራ ቁርጥ የቁርጥ ሰሃን አንድ ደርዘን በዚህ 1800 ብር። እዚህም ጋር ሌላ አይነት ካለር አንድ ደርዘን አላት 1800 ብር። ከቁርጥ ሰሃን ዋጋማች ነው። ፓርቴሽን 1500 ብር፣ የሰርቪሷ ደግሞ 1000 ብር በውፋው ነው። እዚህ ጋር 15 ሊትር ባድ ያላት 250 ብር 200 ብር ማለት ነው

ሴራሚክ ድስት አለ። ሴራሚክ ድስቷ እንደዚህ አይነቱ ነው የፈለገችው። ማንቆርቆሪያ ምናምን ባለው ማስታወቂያ ሰርቼላችሁ ብዙዎቻችሁ ወዳችሁታል። ይሄ ዋጋ 17000 ብር ሆኗል ማለት ነው። 17000 ብር እሺ። እዚ ጋር እጀታ ሰሃን አለቻት፣ 3000 ብር። የሰላድ ቦል አላት። ሰላድ ቦሏ ካርቶኑ ዝናብ መጥቶት የበሰበሰ ነው። ሰላድ ቦል 2000 ብር አራና ቱርኪ በሶስት አለቻት ዋጋ 2250 ብር። እዚህ ጋር ሹካ ተንጠልጣ ያለት ወይም ሹካ ሴት ዋጋ 2000 ብር 2500 ብር ማለት 2500 እዚህ ጋር እንዲደርዘን የሻሂ ቡሻ አላት 1000 ብር። የቱር ኮምፕሊት አላት የቱር ኮምፕሊት 3000 ብር እና እዚህ ጋር ማንቆርቆሪያዎች አሏት ይቺ የብረቷ ማንቆርቆሪያ አንድ ነጥብ አምስት ሊትር ሰባት መቶ ሀምሳ ብር። እዚህ ጋር ደግሞ የገዛዟን ፈልጋለች እና አለቻት ዋጋ አንድ ሺ አምስት መቶ ብር። እሺ እዚህ ጋር ረከቦቷ መስኮቱ ረከቦት ነው ዋጋ ሶስት ሺ ዘጠኝ መቶ ብር እና ሲኒ በዚችን ያደረኩላት ዋጋ ሁለ ለረከቦቷ ሶፍራ አላት። አንድ ሜትር በአንድ ሜትር አንድ ሺ ስምንት መቶ ብር። እዚህ ጋር ጥበብ ትሪ ያላት ጥበብ ትሪ አንድ ሺ ሶስት መቶ 15500 ብር እና ስቶቫ አላት። ስቶቫ ይሄ ነው ዋጋ 8500 ብር ሲሊቨር ክረስት በሚለው ማለት ነው። በትልቁ ወስዳለች 8500 ብር እና እቃዎቿን እነዚህን ይመስላሉ። እዚህ አሉት። ውጭ ላይ ደግሞ ኤሌክትሪክ ምጣድ አላት። ኤሌክትሪክ ምጣዷን እስኪ ላሳያችሁ ልውጣና እሺ ብሬከሯንም እንደዚህ ሰቶላት ቆንጆ አድርጎ ከለሯንም ሲሊቨር ከለር ነው ይቀባላት። በጣም ሰቶላታ ዋጋ ዘጠኝ ሺህ ብር ነው። እዚህ ጋር ነው ምናምን ማስቀመጫ እና ሙሉ ሙሉ እቃዎቿ እነዚህን ይመስላሉ። ስላዘሽ እናመሰግናለን። መሰገናለት ተነስተለ ቸኮልኩኝ፣ እንግዲህ ይበቃኛል። ቻው እዛዙ